ሰላም ጤና ይስጥልኝ። የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያ ማር እስቶቹን ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀድሞና በስራ ላይ ካሉ አመራሮች ጋር በሱፉ መሯሻ ያደረጉት ጉብኝትና ወግ። በባህር ዳር የተደረገው የጣና ፎረም፣ በአዲስ አበባ የተካሄደው ስድስተኛው የአፍሪካ ህብረት የግብርና የገጠር ልማት ውሃና ከባቢ አየር ልዩ የቴክኒክ ኮሚቴ መደበኛ ስብሰባን ይመለከታል። አብራችሁን ቆዩ። በሳምንቱ ከተከናወኑ አበይት ውነቶች መካከል ቀዳሚው ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀድሞና በስራ ላይ ካሉ አመራሮች ጋር በሶፍ ኡመር ዋሻ ያደረጉት ጉብኝትና ወግን ይመለከታል። ባሌ በኢትዮጵያ ደቡብ ምስራቅ ውስጥ ያለች ተራሮች፣ ደኖች፣ የሶፍ ኡመር ዋሻና ብርቅዬ የዱር እንስሳት በውስጡ የያዘች ድንቅ ምድር ናት። ባሌ ለነፍስም ሰላም፣ ለመንፈስ ደስታና ለአእምሮ እርካታ የምትሰጥ የመስህብ ማዕከል ናት። በተያዘው ሳምንት በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነትና ቀጣይነት ባለው ድጋፍ ባሌ ለቱሪዝም እና ለኢንቨስትመንት አዲስ መድረክ ሆናለች። ሶፍ ኡመር በኦሮሚያ ክልል በምስራቅ ባሌ ዞን የሚገኝ አስደናቂና የተፈጥሮ ዋሻና ድንቅ መስህብ ስፍራ ነው። ከባህር ጠለል በላይ ከ1200 እስከ 1385 ከፍታ ላይ የሚገኝ ሲሆን ዙሪያውን በተዋቡ የተፈጥሮ ጸጋዎች የተከበበ ምርጥ የቱሪዝም መዳረሻ ነው። የዋሻ ውስጥ ለውስጥ መንገድ ርዝማኔም አስራ አምስት ነጥብ አንድ ኪሎ ሜትር ሲሆን የጎን ስፋቱ ደግሞ አንድ ነጥብ አምስት ኪሎ ሜትር ነው። የዋሻው መግቢያ በር ጉለንተናየው መኩ ሲባል መውጫው ሁልቃ ይባላል። ከመግቢያ እስከ መውጫ ድረስ ከ ከሁለት እስከ ሶስት ሰዓት ጉዞ እንደሚጠይቅ የሚነገርለት ይህ ሚስጥራዊ ዋሻ በኢትዮጵያ ብሎም በአፍሪካ በርዝመቱ ቀዳሚ ነው። በዓለም ሶስት መቶ ስድስተኛ ደረጃን እንደያዘም ነው የሚነገረው። ይህ አስደማሚ የተፈጥሮ ዋሻ ከአዲስ አበባ አምስት መቶ ሰላሳ ሁለት ኪሎ ሜትር ርቀት ላይ ይገኛል። ይህ የጎብኚዎችን ቀልብ በመግዛት የሚታወቀው የቱሪዝም መዳረሻ ደረጃውን የጠበቀ መሰረተ ልማት አለመሟላት ተግዳሮት ሆኖ እንደቆየ ይታወሳል። በተያዘው ሳምንትም ጠቅላይ ሚኒስትር ዶክተር አብይ አህመድ የቀድሞና ሲሆንና በስራ ላይ ካሉ አመራሮች ጋር ጉብኝትና ወግ ማድረጋቸው ይታወቃል ጠቅላይ ሚኒስትሩ በመጀመሪያ ቀን ጉብኝታቸው እንዳሉት በመንገድ መሰረተ ልማት ረገድ የሮቤ ጎሮ ሶፍ ኡመር ጊኒር መንገድ የማሻሻያ ፕሮጀክት ከፍተኛ አምራች የሆኑ የምስራቅና የባሌ ዞኖችን ምርታማነታቸውን ከማዕከላዊ ኢትዮጵያ የሚያገናኝ ነው ይህ መስመር ተደራሽነትንና የኢኮኖሚ ተያያዥነትን ብቻ ሳይሆን እንደ ሶፍ ኡመር ዋሻና የባሌ ተራሮች ወደ መሰሉ አበይት የመስህብ ስፍራዎች ጉዞን የሚያሳልጡ ናቸው። ድርብ አስፋልት ንጻፍ ባለው ከፍ ያለ ደረጃ የተገነባው መንገድ 29 ኪሎ ሜትር የከተማና የገጠር መንገድን የሚያካትት ብሎም ከ12 እስከ 140 ሜትር ርዝመት ያላቸው አምስት ድልድዮች የሚሰሩበት ነው። የወይብ ወንዝ የጎርፍ መቆጣጠሪያ ፕሮጀክትን በሶፍ ኡመር ዋሻ የሚጓዘው የወንዝ የውሃ ፍሰትን በመቆጣጠር ዓመቱን ሙሉ ወደ ዋሻ የሚደረገውን ጉዞ እንዳይስተጓጎን ለማድረግ ብሎም የዋሻውን ስነ ምህዳር ለማስጠበቅ ታልሞ የተሰራ ነው። ሁሉም ስራዎች ቀጣይነት ላለው ልማትና ያለንን ጽኑ አቋምና ተግባር የሚገልጡ ናቸው። ጠቅላይ ሚኒስትሩ በውይይቱ ወቅት እንዳሉት ኢትዮጵያውያን ይህንን ሁሉ ጸጋና ሀብት ይዘን መለመናችን እጅጉን የሚያስቆጭና ልንቀይረው የሚገባ ጉዳይ ነው ብለዋል። ኢትዮጵያ አሁን ያለችበት ታሪክ ቀይራ እንድትበለጽግ ሁሉም የድርሻውን ሊወጣ እንደሚገባም አመልክተዋል። ኢትዮጵያ ያለ ጥርጥር ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች ያሉት ጠቅላይ ሚኒስትሩ፣ በኢትዮጵያ የተለያዩ አካባቢዎች ያሉ ጉዳዮች መልክ እየያዙ ይመጣሉ ነው ያሉት። ብልጽግናን ለማረጋገጥ ሁሉም በየአካባቢው ያለውን ሀብት እያወጣ ማልማት እንደሚገባም ተናግረዋል። የሚበጀን በመደማመጥ በመከባበር በመተጋገዝና ተካፍሎ በጋራ መኖር ነው ያሉት ጠቅላይ ሚኒስትሩ በትብብር መንፈስ ከሰራን የምንመኘውን ሰላምና ብልጽግና ማምጣት እንችላለን ሲሉ ገልጸዋል። የውይይቱ ተሳሳፊ የነበሩት የቀድሞና በስራ ላይ ያሉ አመራሮች በበኩላቸው የባሌ ተራሮችና የሶፍ ኡመር አካባቢ በሚፈለገው ልክ ሳይለማ መቆየቱ እንዳስቆጫቸው ተናግረዋል። ከሳምንቱ አበይት እውነቶቻችን መካከል ባህር ዳር የተደረገው የጣና ፎረም አንዱ ነው። የጣና ፎረም የተጀመረው በ2004 ዓ.ም ነው። በአፍሪካ ሰላምና ጸጥታ ጉዳዮች ላይ የሚመክረው መድረክ ስያሜውን ያገኘው በጣና ሐይቅ ዳርቻ የሚካሄድ በመሆኑ ነው። ፎረሙ በየአመቱ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ተቋም የሚዘጋጅ ነው። የአፍሪካ ሀገራት መሪዎች፣ ፖሊሲ አውጪዎች፣ ምሁራን፣ የሲቪክ ማህበረሰብ ተቋማትና ሌሎች ባለድርሻ አካላት በአጉሪቷ አንገብጋቢ የሰላምና የጸጥታ ጉዳዮች ላይ በመወያየት የመፍትሄ ሀሳቦችን ያቀርባሉ። የጣና ፎረም በአፍሪካ በደህንነት ፖሊሲ ላይ ከሚደረጉ አመታዊ ምክክር መድረኮች ውስጥ በዋናነት የሚጠቀስና ትልቅ ግምት የሚሰጠው ሆኗል። ለአፍሪካ ችግሮች አፍሪካዊ መፍትሄዎች የሚል እሳቤን በመያዝ ፎረሙ አህጉር በቀል የመፍትሄ ሀሳቦች የሚፈልቁበት ነው። በተያዘው ሳምንትም አፍሪካ በተለዋዋጩ የዓለም ሥርዓት በሚል መሪ ሀሳብ በባህር ዳር ከተማ ፎረሙ ተጀምሯል። በፎረሙ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ የአፍሪካ አገራት የዓለም አቀፍ አህጉራዊና ቀጠናዊ የስራ ኃላፊዎች ተገኝተዋል። በፎረሙ መክፈቻ ላይ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ እንዳሉት ለዓለም አቀፍ ተግዳሮቶች አጉራዊ ምክረ ሀሳቦችን በመፍትሄነት ማመላከት የሚያስችል ነው። ዓለም አቀፍ ማህበረሰብ አስተማማኝ የበለጸገና የተረጋጋ ፖለቲካ ኢኮኖሚ ምህዳር ለመፍጠር ጥረት ማድረግ እንደሚኖርበትም ገልጸዋል። በአዲሱ የዓለም ስርዓት የአፍሪካን ዕጣ ፈንታ የሚወስን የተሻለ አቅጣጫ መተለም ይኖርብናል ብለዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸው በበኩላቸው የዘንድሮ የጣና ፎረም አፍሪካ በተለዋጩ የዓለም ሁኔታ የሚኖራትን ሚና እንደሚዳስስ አንስተዋል። ወቅታዊ የዓለም ሁኔታ የፖለቲካ ፉክክር እየከረረና የባለብዙ ወገን ዓለም አቀፍ ትብብር እየላሉ የመጡበት መሆኑን አስረድተዋል። የጣና ፎረም ትኩረት አፍሪካዊ መፍትሄዎች ላይ ነው ያሉት አምባሳደር ነቢያት በዚህ ከአፍሪካውያን የመነጩ የሰላምና ደህንነት መፍትሄ ሀሳቦች የሚንሸራሸሩበት መድረክ ነውም ብለዋል። በመድረኩ ለአፍሪካውያን የፖሊሲ አውጪ ምክረ ሀሳብ የሚሆኑ ምክረ ሀሳቦች የሚወጡበት መሆኑንም ገልጸዋል። ለአስራ አንደኛ ጊዜ በባህር ዳርና በአዲስ አበባ የሚካሄደው የጣና ፎረም ኢትዮጵያ ለአፍሪካ ሰላምና ደህንነት ያላትን የላቀ አስተዋጽኦ የምታጸናበት መሆኑንም ተናግረዋል። በተያዘው ሳምንት በህብረቱ ዋና መቀመጫ በሆነችው አዲስ አበባ ስድስተኛው የአፍሪካ ህብረት የግብርና የገጠር ልማት የውሃና ከባቢ አየር ልዩ የቴክኒክ ኮሚቴ መደበኛ ስብሰባን ይመለከታል። የስብሰባው ዓላማ የአፍሪካ ግብርና ኢኒሽቲቮች አፈጻጸምን መገምገምና ዘርፉ ሁሉን አቀፍና ዘላቂ ማድረግ በሚቻልባቸው ሁኔታ ላይ መምከር ነው። ግብርና አሁን የአፍሪካ የኢኮኖሚ ጀርባ አጥንት ነው። ዘርፉ ለአጉሪቱ 35 በመቶ የሚጠጋ አጠቃላይ ጥቅል ሀገራዊ ምርት ወይም ጂዲፒ አስተዋጽኦ ያደርጋል። ስልሳ በመቶ ህዝብም በግብርና ስራ እንደሚተዳደር የአፍሪካ ሁሉን አቀፍ ልማት ፕሮግራም ወይም ካዳፕ ሰነድ ያሳያል። ከዚህም ውስጥ አብዛኞቹ አነስተኛ ይዞታ ያላቸው አርሶ አደሮች ናቸው። በአፍሪካ የግብርና ምርቶች ላይ የሚፈለገውን ያህል እሴት አለመጨመር፣ የቴክኖሎጂ አጠቃቀምና የምርታማነት ውስንነት፣ የመሰረተ ልማቶችና የሎጂስቲክስ በበቂ ሁኔታ ለመሟላት፣ ተቋማዊና አስተዳደራዊ ክፍተቶች፣ ከአየር ንብረት ለውጥና ሌሎች ተፈጥሯዊ አደጋዎች እንዲሁም እያደገ ከመጣው ህዝብ ጋር ተዳምሮ ግብርናውን እየፈተነው ይገኛል። ባለፉት ሁለት አስርት ዓመታት የአፍሪካ የግብርና ትራንስፎርሜሽን አጀንዳ ማጠንጠኛ የሆነው ጉዳይ የአፍሪካ ሁሉን አቀፍ የግብርና ልማት ካዳፕ ነው። እንደ ኢሮፓያኑ ዘመን አቆጣጠር በ2003 የአፍሪካ ህብረት በሞዛምቢክ ባደረገው ስብሰባ የግብርና ምግብ ዋስትና ድንጋጌን አጽድቋል። ይህም ማዕቀፍ የማፑቶ ድንጋጌ ስያሜን በማግኘት የካዳፕ ትግበራን በይፋ እንዲጀመር አድርጓል። ካዳፕ የአፍሪካ ሀገራት በስርዓተ ምግብ ያላቸውን ኢንቨስትመንት በማሳደግ በአፍሪካ የእርስ በርስ የግብርና ንግድን በማሳደግና የፖሊሲ መሰናስልን በመፍጠር ቁልፍ ሚና ተወጥቷል። ይሁንና የተመዘገቡ ውጤቶች ያልተመጣጠነ ልዩነት የሚታይባቸው ናቸው። በ2023 የካዳፕ የግምገማ ሪፖርት እንደሚያሳየው የአፍሪካ ህብረት አባል ሀገራት የማላቦ ግቦችን ማሳደግ የሚያስችል መንገድ ላይ እንዳልሆኑ አስቀምጧል። ይሁንና 26 ሀገራት በተቀመጡ ግቦች መመዘኛ ማሻሻያ እንዳሳዩ ይገልጻል። ኢትዮጵያ፣ ብሩንዲ፣ ካሜሮን፣ ግብጽ፣ ማሊ ጋናና ጋምቢያ የተሻለ አፈጻጸም ካላቸው ሀገራት መካከል ይጠቀሳሉ። በዚህ ማዕቀፍ እንደ ኤሮፓያኑ ዘመን አቆጣጠር በ2050 2 ነጥብ አምስት ቢሊዮን ህዝብ ይኖራታል ተብሎ የሚጠበቀውን አፍሪካን በራስ አቅም የመመገብ ውጥን የያዘ ነው። ይሁንና የግብርና ምርታማነት ከዓለም አቀፍ አማካይ የምርታማነት ምጣሪያ አንጻር ሲታይ አሁን ወደ ኋላ ቀረት ያለ ነው። ይህም አነስተኛ ይዞታ ያላቸው አርሶ አደሮች የተገደበ የፋይናንስ አቅርቦትን ማግኘት እንዲሁም የቴክኖሎጂ ተጠቃሚነትና የገበያ ትስስር እንዲፈጠርላቸው አለመደረጉ የችግሩ አባይት መንስኤ ሆኖ ይጠቀሳል። የአየር ንብረት ለውጥ ፈተናዎችና የከባቢ አየር ብክለት ፈተናዎች እንዲበረቱ አድርጓል። የዘርፉ አጠቃላይ ስራዎች አካል የሆነው ስድስተኛው የአፍሪካ ህብረት የግብርና የገጠር ልማት ውሃና የአካባቢ ልዩ የቴክኒክ ኮሚቴ መደበኛ ስብሰባ በተያዘው ሳምንት በህብረቱ መቀመጫ አዲስ አበባ ተካሂዷል። በስብሰባው ላይ ሚኒስትሮች፣ ባለሙያዎችና የልማት አጋሮች ተሳትፏል። የአፍሪካ ሁሉን አቀፍ የግብርና ልማት ፕሮግራም ካዳፕ፣ የማላቦ ድንጋጌ እንደ ኤሮፓያኑ ዘመን አቆጣጠር 2014 እስከ 2025 ስኬቶችና የካዳፕ የካምፓላ ድንጋጌ እንደ ኤሮፓያኑ ዘመን አቆጣጠር ከ2026 እስከ 2035 አፈጻጸም ላይ ውይይት አካሂዷል። የስርዓተ ምግብ መጠናከር፣ ለአየር ንብረት ለውጥ የማይበገር የግብርና ምርታማነት ስርዓት መዘርጋት፣ የበካይ ጋዞችን ልቀት መቀነስና ዘላቂ የውሃና የተፈጥሮ ሀብቶች አስተዳደርን ማጠናከርና ሌሎችም ሰፊ ምክክር መደረጋቸው ታውቋል። በአፍሪካ በገጠር አካባቢ የሚኖሩ ዜጎች ኑሮን በማሻሻል ዘላቂ እድገትን ማምጣት በሚቻልባቸው ሁኔታዎች ላይ ምክር ሀሳቦች የቀመርንባቸውም እንዲሁ። በአፍሪካ ህብረት ኮሚሽን የግብርና ገጠር ልማት የብሉ ኢኮኖሚና ዘላቂ አካባቢ ኮሚሽነር ሞሰስ ቪላኪቲ እንደገለጹት በአፍሪካ የምግብ ዋስትናን ለማረጋገጥ ብሎም የአየር ንብረት ለውጥን ለመቋቋም አባል ሀገራት የራሳቸውን ሚና ሊወጡ ይገባል። የምግብ ዋስትናን ለማረጋገጥ የግብርና ግብአቶችን ለመጠበቅ ምርጥ ዘርን መጠበቅ እንዲሁም ብዝሃ ህይወትን ማልማትና መንከባከብ እንደሚገባ ተናግረዋል። ለወጣቶች የስራ እድል ፈጠራና የውሃ ሀብትን ከማሳደግ አኳያ ትኩረት ሊሰጥ እንደሚገባም ጠቁመዋል። በአሁኑ እየተመዘገቡ ያሉ ውጤቶች ተስፋ ሰጪ መሆናቸውንም አያይዘው ጠቅሰዋል። በስብሰባው የሁሉን አቀፍ የግብርና ልማት ፕሮግራሙ የማላቦ አጀንዳ እንደ ኢሮፕያኑ ዘመን አቆጣጠር በ2014 እስከ 2025 መጠናቀቁ የተገለጸ ሲሆን በመጪው አስርተ ዓመታት የሚተገበር የካምፓላ አጀንዳ እንደ ኢሮፕያኑ ዘመን አቆጣጠር በ2026 እስከ 2035 ጸድቋል። የሳምንቱ አበይት ሁነቶቻችን ይህን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።